እንዴት ነሽ እህቴ? እግዚአብሔር ይመስገን ሐዋ አመሰግናለሁ ሰላስገባሽኝ ምንም አይደል ዴ የወንድምሽን ፎቶ አድርጊና፣ ወንድምሽ አረ፣ ግን ህዝቤ ጠፍቶ አለቀ። በቀን አንድ አምስት ስድስት ሰው አፋልጋለሁ። ኔ ህዝቡ ጠፍቶ አለቀ ማለት ነው። ሁሉም እየጠፉ ነው። አሁን ምንድን ነው ችግሩ እናንተ? አይ የኔ እንኳን የጠፋ ሁለት ሺህ ሰ ሁለት ሺህ ሰባት ነው። ከቤት እንደወጣ ነው ማለት አዲስ አበባ ነበር። የክፍለ ሀገር ልጅ ነው። እሺ ፎቶን አርጊ መጀመሪያ፣ ፎቶን አርጊና ስሙን ትነግሪናለሽ፣ የት እንደጠፋት ነ መጀመሪያ፣ ፎቶን አድርጊ በትልቁ ላርገሽ። ፎቶን አርጊና፣ ኧረ በቀን እኮ አምስት ነው። ይሄ የኔ ወንድም ነው። የሙላ ለምን ችግር የለውም። ቀደም ቀደምሽ ተናገሪ። አሁን አንቺ ተናገሪ። እሺ አመሰግናለሁ። ወንድሜ የጠፋው ሁለት ሺ ሰባት ነው። እንደስ የሚጀመረው ስክሪን ሪካርድ ያደርጎች ወንድሜ የጠፋው ተብሎ ነው የሚጀመረው። በፎቶ ላይ የምትመለከቱት ወንድሜ ስሙ ብለሽ ከስም ነው የሚጀመረው። እሺ በፎቶ ላይ የምትመለከቱት ወንድሜ ስሙ ፍቃድ ቢሆን ቸሬ ይባላል። ተወልዶ ያደገው ሰሜን ወሎ ነው፣ እስታይሽ ከተማ የምትባል እናም፣ ያው ለስራ ብሎ አዲስ አበባ ነው የመጣው። ከጓደኛው ጋር ነበር አብሮ የሚኖረው ጓደኛውም እሱም አብሮ ነበር የሚሰሩት፣ አብሮ ነው የሚያድሩት፣ አብሮ ነው ምሳ መራት የሚበሉት። እና እንደ አጋጣሚ አዲስ አበባ ከመጣ ገና ሁለት ወር አልሞላሁም። እናም ያው እኔ ክፍር ሀገር ሄጀ ነበረ በአጋጣሚ እና ጓደኛው ደውሎ ማታ መገናኛ ይሄ ውስጥ አለ እንደ ቴሌቪዥን ስክሪን ምናምን ያለበት አካባቢ እና እዛ ላይ እየሄድን እኔ ከፊት ከፊት እሱ ከኋላ ከኋላ ሁኖ እና ዘወር እስር አጣሁት ነው ያለው እና እና ያው በሰዓቱ አስራ ሰባት አስራ አምስት አመት ራሱ አይሞላውም። እና ጓደኛውን አፋጠጥኩት። ያው እሱ ያለኝ ይሄንን ነው፣ ከኋላ ሁኖ እኔ ከፊት ሁኜ ዘወር እስር አጣሁት ምናምን ነው ያለኝ። እና በሰዓቱ አፋልጉኝም ሙቶም ከሆነ ታስሮም ከሆነ ምናምን ብዬ ያልሄድኩበት ቦታ የለም። ግን ወንድሜ ከዛ ወዲህ አግኝቼው አላገኝ። ያው የምችለውን በሙሉ አድርጊያለሁኝ፣ ግን የትም ላገኘው አልቻልኩም። ብዙ ሚዲያዎች ጠይቃለሁ፣ ግን ታሪኩን ሰምተው ያው ዝም ነው የሚሉኝና ምናልባት እግዚአብሔር እንዲገኝ ከፈለገ አጋጣሚ ነውና የሚፈልገው በማርያም ሼር አድርጉልኝ። ታናሽ ነው፣ አስር አመቱ ነው ከጠፋ እና ጓደኞቹን በየቁጥር በጣም ነው የሚያመኝ። አንድ ወንድሜ ነው እና እባካችሁ ነው። አመሰግናለሁ አቡ ሰላ አስገባሽኝ፣ አመሰግናለሁ። እና ይህን ቪዲዮ የምታዩ በማርያም ሼር ቢት እያደረጋችሁ እያደረገጋችሁ አድርግሱልኝ። እሺ ስልክ ቁጥር ሽን ተናገሪ ስልክ ቁጥር ሽን እንትን እንዲሉልሽ ስክሪን ሪካርድ ነው ሲፖስቱ ስልክ ቁጥር እንዲጽፉበት ስልክ ቁጥር ሽን ነገሪያቸው እሺ እኔ ከኢትዮጵያ ውጭ ነው ያለሁት ዘጠና ስድስት አስር አርባ ሰባት ሀያ አምስት የማን ስልክ ነው የሰጠሻቸው አሁን የኔ ስልክ ነው ዘጠና ስድስት ብሎ የሚጀምረው ስልክ ምንድን ነው ሶስት አምሳ ሰባት ነው የሚጀምረው። ይቅርታ ፕላስ ሶስት አምሳ ሰባት ዘጠና ስድስት አስር አርባ ሰባት ሀያ አምስት የት ሀገር ነው ማሪ ስልክሽ? እኔ ሳይፕረስ። ሳይፕረስ ወይም ቆጵሮስ ወደ ግሪክ ግሪክ በቃ ግሪክ በይና። እንደዛ ሳይፕረስ ምናምን አናውቅም። ግሪክ እሺ። እስክሪን ሪከርድ ያደረጋችሁ እባካችሁ ፖስት አድርጉላት እና ቁጥሯንም ጻፉበት ስክሪን ሪከርዱ ላይ። አይዞሽ እሺ፣ ፈጣሪ ይርዳሽ። ነ ይገኛል። እሺ አመሰግናለሁ። አቦ ቴንኪዩ። ምንም አደለ። ኔውድ። እሺ አሁን የንትናን የንግስትን ወንድም አድርጊ ማሬ። የሙሉ ለም አልቋል። የንግስት

እና ተወልዶ ያደገው ያላማጣ ሎች ነው የራያ ያላማጣ ሎች ነው። ከወጣ አሁን ሶስት አመት ሊሆነው ነው ወደ ሳውዲ ማለት ነው። ነቃ ብለሽ እንደዚህ አይሰማም። ነቃ ብለሽ በፎቶ ላይ የምትመለከቱት ወንድሜ ስሙ ብለሽ፣ ከስሙ ጀምሪ። ከተወለደበት ቦታ ሳይሆን ከስም ከስም ነው የሚጀመረው። እሺ። በፎቶ በፎቶ የምትመለከቱት ልጅ ጌታቸው ጫሪ ይባላል። ተወልዶ ያደገው አላማጣ ራያ ነው። እና ከስደት ከወጣ እንግዲህ ሶስት አመት ሊሆነው ነው። የጠፋው እዛ ደንበር ላይ ነው እና ከዛ በኋላ ድምፅ ሰምቻላቅም ቤተሰቡ ብሎ ተጨንቋል። ከዚህ በፊትም በብሬትስ ፖስት አስተደርጊው ነበር ግን ምንም ድምፅ የለም። ብዙ ንግግር አልችልም ይቅርታ ብዬ እና ቁጥር ልስጥ እና ያው እስር ቤትም ከሆነ የምንም ከሆነ ያዩትን እንዲደውሉል ው ስጪ ቁጥር የሰውዲኑ ዜሮ አምስት ሀምሳ ሰባት ሰማንያ ሶስት ሰባ አንድ አስራ ስድስት ልድገማ ዜሮ አምስት ሀምሳ ሰባት ሰማንያ ሦስት ሰባ አንድ አስራ ስድስት በጣም ነው የማመሰግነው። አብዬ አቀሉ አስቸግርሻለሁ፣ ብዙ ቀን። በጣም ነው የማመሰግነው። በጣም ነው የማወድሽ። እሺ እሺ። ማመሰግነው አስወጪ እሺ ወንድም፣ በሌላኛው ስልኬ አውጥቼ ማሳየት እችላለሁ። ፎቶውን እያየን ነው። ታሪኩም ይገባል። ፎቶውን እያየን ታሪኩን ወንድሜ፣ እንደዚህ እንደዚህ፣ የት ታስች ፎቶውን እያሳየሽ እሺ አሁን ሰርቷል። መቶ ሰላሳ ሁለት ብቻ ፎሎ ስላለሽ አይሰራም ብዬ ነበር። እናንተ በመቶ ሰላሳ ሁለት ፎቶ ፎሎ ቪዲዮ ከፈተች። የት ሀገር ነው ያለሽው? እዚህ ኢማራት ነኝ። ኢማራት በመቶ ሰላሳ ሁለት ፎሎ ቪዲዮ ይከፍታል። እዩልኝ ማጉድ፣ መቶ ሰላሳ ሁለት ፎሎ ብቻ ነው ያላት። ግን ቪዲዮ እንትን ፎሎ ቆይ፣ ፎቶ በትክክል ቁጥር አታሳይ፣ ይዘጋል ቁጥሩ ሳይታይ የወንድምሽን ፎቶ ብቻ ቀረብ አድርገሽ ፎቶን ብቻ ያሳየን። በቃ በቃ በቃ በጣም አቀረብሽው። አዎ በቃ እንደዚህ በቃ አሁን ጥሩ ነው። አታነቃቂው ስልክሽን በመቶ ሰላሳ ሁለት ፎሎ ቪዲዮ ከፈተች። ጋይስ ካን ዩ ብሊቭ፣ ታምናላችሁ? አንድ ሺህ ካልሞላ ቪዲዮ አይከፍትም እያሉ የሚያለፉን ታውቃላችሁ? እሺ እንደዚህ በይ። አሁን በፎቶ ላይ የምትመለከቱት ወንድሜ ሁሴን ይባላል ብለሽ ታሪኩን ጀምሪ። ሪካርድ ያደርጉልሻል። እስክሪን ሪካርድ የምታደርጉ ልጆች ፕሊስ አድርጉላት ኪ ጀምሪ እሺ ይ በፎቶ የምትመለከቱት ወንድሜ በሁለት ሺ ሰባት ነ በባህር ብሎ የመን እንደደረሰ ደወለልኝ ና ብር ላኩልኛ አለን። የዛን ሰዓት ማራት አልነበርኩ እዚ ሀገር ውስጥ ነበርኩ ና በሰዓት ቶኖ ብር አላገኘሁም ነበረ ቦታ ሸጣ ለሁ ብ እያለ ነው በመሀል በ ድምፁ ጠፋ። መደወል አቆመ። ከዛ ከዛሬ ከነገ ድምፁን እሰማለሁ እያልኩኝ በቃ፣ እስከ ዛሬ ድረስ ድምፁ የለም ይሄው አስር አመት ሆነው ማለት ነው። እና የመን እና ያኔ የሆነ የወሬ ወሬ ነው፣ የመን ላይ አለ፣ የመን እዛው እየኖረ ነው የሚባል ወሬ ነው። ግን እኔ በቃ የሆነ ሰው ማለት ለእኔ እርግጠኛ ሆኖ የነገረ ሰው የለም። በቃ የሩቅ ወሬ ነው የሰማሁት። ከዛ በቃ ይኸው እስከ ዛሬ ድረስ እንዲህ፣ በነብሱ ካለ አለው ይበለኝ፣ ባለበት ቦታ ሆኖ በቃ መኖሩን ብቻ እንደው በርበሩ ካለ የትም ሀገር ይሁን፣ ግን በቃ መኖሩን ብቻ ነው ፈልገው። ውዴ ቪዲዮ ጠፍቷል። አብሬ እስክሪኑ የት ሀገር ነው ሄደ ያልሽው? ስላንዛዛሹ አሁን ለሰው አይገባም። ወንድምሽ የት ሀገር ነው ሄደው ሳ በባህር በባህር የመን አታንቀሳቅሹ። ስልክሽን፣ ፎቶን ብቻ ነው ማየት የምንፈልገው። የቻርጀር ገመድ ምናምን ማየት አንፈልግም። አሁን እንደሱ አታንቀሳቅሽ፣ እድሽ እየተንቀጠቀጠ ነው። ወንድምሽ በሳውዲ ነው የሄደው፣ በባህር ወይ ይሆንና በባህር ወደ ሳውዲ መች? የዛሬ ስንት ዓመት? ሁለት ሺ ሰባት ሁለት ሺ ሰባት በኢትዮጵያ ከሆነ የዛሬ አስር ዓመት። አስር ዓመት ሙሉ አንቺ ወንድምሽ ጠፍቶ የት ነበር ማትፈልጊው? እያፈላለኩ አብዬ ያልፖሰትኩበት ፖስቱልኝም፣ አለው ሰው የለም። እሺ ብለው በውስጥ ስልክላቸው ዝም ነው የሚሉት። ግን ሁለት ጊዜም ፖስተውልኝ ነበር። ከዛ ወዲህ ሁል ጊዜ ነው ሰው ፖስቱልኝ፣ ነው ፎሎ ያላቸውን እኔም ፖስቼ ነበር ምናምን ነገር። ግን በቃ አየሁ የሚል ሰው የለም። እስኪ መጨረሻ በቃ ተስፋ አልቆርጥ ብዬ ነው በአንቺ ጋር ሞክረው ብዬ ነው። እሺ ቆይ ወንድምሽ የዛሬ አስር አመት ሳውዲ በባህር ሄደ። ከዛ የመን ደርሻለሁኝና ብር ላኩልኝ አለ የመን ደርሻለሁ ብር ላኩልኝ አለ ከዛ ከዛ እኔ በሰዓቱ ብር አላገኘውም ብር እያፈላለኩኝ እያለ ድምፁ ጠፋ በቃ መደወል አቆመ ስለዚህ በቃ ከዛም በኋላ መቼም ወንድምሽ እንደምሰምተሽም አይተፋ አታቂም ው ስለዚህ ሳውዲ አደለም አይጠፋ ወንድምሽ የመን ነው የመን ነው ከዛ አለ የመን እየኖረ ነው የሚባል ወሬ የሰማው በቃ አሁን ያ ነገር ነው በቃ፣ በህይወት አለ ይሆን እያልኩኝ በቃ ተስፋ አለ። የምን እየኖረ ነው የሚባለውን ወሬ ከማን ነው የሰማሽው? እንደዛ አሉ የሚባል ወሬ የሩቅ ወሬ ነው በቃ። እኔ ለእኔ ሊሆን ብሎ መጥቶ የነገረኝ ሰው የለም። በቃ አሉ የሚባል ወሬ ነው የሰማው፣ ወይ ወሬ። እሺ ለወንድምሽ ከዚህ ውጭ ፎቶ የለሽም? የለኝም። ይሄንንም ራሱ ከክፍለ ሀገር በቃ በግድ ያፈላልጌችን ጉርድ ፎቶ አግኝቼ ነው። ዘጋ ቪዲዮሽ ዘጋ እሺ አንዴ ፕሊስ እኔ ልናገርላት እሷ ስላንዛዛችሁ ቅድም ያ እስክሪን ሪከርድ ቢፖሰትም እይታ አይኖረውም ማነው ስሙ የሱፍ ሁሴን ይባላል ኦኬ እባካችሁ ስክሪን ሪከርድ አርጉ ፕሊስ ፕሊስ ቴንክዩ እዚህ በፎቶ ላይ የምትመለከቱት ወንድማችን ሁሴን ይባላል የዛሬ አስራ አመት ሴን የሱፍ ሁሴን የሱፍ ሁሴን እሺ ቅርታ፣ ከሪከርድ ያደረጋችሁትን ገልቱት፣ ድጋሚ ጀምሩ። አራብሪው በናት፣ ወይኔ ልቤ ወረደ። እዚህ በፎቶ ላይ የምትመለከቱት ወንድማችን የሱፍ ሁሴን ይባላል። የዛሬ አስር ዓመት ወደ ሳውዲ አረቢያ በባህር ጉዞ ጀመረ። የመን ከደረሰ በኋላም ለቤተሰብ የመን ደርሻለሁ ብር ላኩልኝ ብሎ ጠየቀ። ቤተሰብም የሚልክለት ብር ስላልነበረው ስላላከለት ይሄ ልጅ ጠፍቶ ቀረ። እስካሁን ድረስ በሕይወት ይኑር ይሙት የሚታወቅ ነገር የለም። አስር ዓመት ሆኖታል እና እባካችሁ የመን ላይም ሆነ ሳውዲ ላይ ይሄንን ወንድማችንን ያያችሁ ካላችሁ በዚህ ስልክ ቁጥር አሳውቁን ይላሉ ቤተሰቦቹ። እናመሰግናለን። ስልክ ቁጥር ተናገሪ። ስልክ ቁጥር ዜሮ አምስት ሀምሳ አንድ ስልሳ ስምንት ሰማንያ ስምንት ሀምሳ አንድ በቃ እንግዲህ፣ ፈጣሪ ቅን ይርዳሽ እና ወንድምሽ ይገኝ። እስክሪን ሪከርድ አድርገውልሻል። ከተገኘ ነይና ንገሪን። እሺ፣ እሺ፣ ሀቡዬ በጣም ነው የማመሰግን የእኔ እህት። ምንም አይደል። ፈጣሪ ይርዳሽ። አይዞሽ።